በነዛ ባሳለፋችኋቸው ጣፋጭ የፍቅር ጊዜ የሆኑባችሁ ሀይሚቸው ቅመማ የዩቱብ ድምቀትና ቡሩኬ ሸበላወ፣ ለምንድን ነው አይናችሁንም ልባችሁንም መክፈት ለምን አቃታችሁ? ለምንድን ነው በሶሲና በዳኒ ወጥመድ ውስጥ ገብታችሁ የቀራችሁትስ ለምንድን ነው? እኔ ትናንትናው ቪዲዮ ቤተሰቦች በጣም ሲከነክነኝ ነበር። የእውነቴ ነው ምላችሁ። ሀይሚ ምንም የምታውቀው ነገር የለም ቤተሰቦች። ዳኒ ግን ሀይሚን ሆን ብሎ አጥምዶ ቁጭ ያደረጋት፣ ሶሲ ደግሞ በደንብ ታውቃለች። ሀይሚ እንዳለች በደንብ ነው የምታቀው። ከዳኒ ጋር ተነጋግራ ነው ሁለቱ ግንኙነት አላቸው አውቀው ነው። የእውነቴ ነው የምላችሁ ቤተሰቦቼ፣ እነሱ ሆን ብለው የያዙት ስራ ሀይሚንና ብሩኬ መለያየት ነው። ሶሲም አውቃ ነው እንደዚ ያዙ ይንቀቁኛለች። በደንብ ነው የምታቀው። የእውነት ትናንትና ሲከነክነኝ ነው ያን ቪዲዮ አይቼ ያደርጉት። እውነቴን ነው የምላችሁ ቤተሰቦቼ፣ ምክንያቱም ሀይሚና ብሩኬ ለምንድን ነው አይናቸውን መግለጥ ያቀጣቸው? ብሩኬስ ቢሆን ለምንድን ነው ሶሲን ከሕይወቷ አጥቶ፣ ሀይሚስ ብትሆን ለምንድን ነው አይኗንም ልቧንም ገልጣ ዳን የሚባል ልጅ ከሕይወቷ ውስጥ አስወጥታ እንደ በፊት ተነጋግረው ነገሮችን ፈተው በሰላም በፍቅር መምጣት ለምን አቃታቸው? እንዳያችሁት ነው ዛሬም። እኮ ቤተሰቦች መችም የመዳም ቅመሞች ብሩኬንና ሀይሚን የምትወዱ ከእናንተ ምንም ነገር የሚያመልጥ የለም። ቪዲዮን አይታችሁታል፣ ታዝባችኋላለን። አሁንም ወደኋላ ናቸው። ሀይሚም አሁንም ወደኋላ ናት። ብሩኬን በመምታቱ ብትከሰስ ሶስት ዓመት ዳኒን ሶሪ ዳኒን በመምታቱ እንደናንተ በቃ ወደኋላ ነው ሁሉ ነገራቸው። ባለፈው እንትን ላይ ነው ያሉት እና እነዚህ ልጆች ለምንድን ነው መግባባት ያቃታቸው? ከምንም በላይ ደግሞ ለእኔ ግራ የገባኝ ቤተሰቦቼ ዳኒና ሶሲን ከህይወታቸው ማስወጣት ነው ከበዳቸው። አሁንም እኮ ታርቀው እንኳን ቢመጡ አሁንም ሰላም አያገኙ። ምክንያቱም ዳኒ የሚባል ጉድና ሶሲ የምትባል ጉድ ለአንድና ለመጨረሻ ከህይወታቸው እስካላወጡ፣ ሀይሚና ብሩኬ መቼም ቢሆን መግባባት አይችሉም። የእውነቴን ነው ምላችሁ፣ መቼም ተግባብተው ታርቀው ሰላም ፈጥረው አይመጡም። ስለዚህ እኔ እነዚህ ልጆች ለምን እንደሆነ እነዚህን ሁለት ልጆች ከህይወታቸው ማስወጣት የከበደባቸው እንጃ። ብሩኬም ሀይሚን የሚወዳት ከሆነ ሶሴን ከህይወቱ ማስወጣት ነው፣ ጓደኛ ምናምን አያስፈልግም፣ ያውም ደግሞ ለወንድ ልጅ ሴት ጓደኛ። ሀይሚም እንደዛ ሀይሚ እንዳየዋት ከሆነ ቤተሰቦች፣ በጣም መልካም ጎና አላት፣ ያደካማ ጎኗን እየተጠቀመ ነው ኮ ዳኒ፣ የሚያጠ እንዳታያችሁ። አሁን እሷ ብሩኬ በመጥታው ሰዓት እየሄደች ትጠይቃለች፣ እንደ ሰው እንደ ሰው ሰው ነው ብላ አክብራ፣ እሱ ግን እዛ ቤት ውስጥ ወጥመድ እያዘጋጀለን እሷ ልትጠይቀው ስትመታ ሶሲን ይጠራል። ከዛ ቪዲዮ ይሰራል። ከዛ ሃይሚና ብሩኬ ይባላል። ከዛ ለያ ቪዲዮ ብሩኬ ጋር ይደርሳል። ከዛ ሃይሚና ብሩኬ ደግሞ እንዲለያዩ ነው ስራቸው ማለት ነው። ምንም እኮ የሚጠቀሙት ነገር የለም። ምናልባት ለዩቱብ ሽቀላ ይሆናል፣ ቪዩ መሰብሰባ ይሆናል። ግን ቢሆንም ቡሩኬና ሀይሚ የእውነት አነቁ። ቡሩኬ ደግሞ ምንም የነቃው ነገር የለም። ቤተሰቦች አሁንም የእውነት ሀይሚን ይወዳታል። ዛሬ እንኳን የሰራው ቪዲዮ በሀይሚ ዩቱብ ቻና አለው። ዛሬ ደግሞ ሲጠይቃት ሀይሚን ሶሲ ቅርታ እንደትጠይቃት ነው ብሏል። ሶሲ ጋር ራሱ የሆነ የተደበቀ ሚስጥር አለ። ትናንትና እንደዛ ስታብድ የነበረችው ልጅ ዛሬ ሀይሚን ይቅርታ በቡርኬ በኩል ለመጠየቅ ለምንፈለገች ለምንፈለገች አስቡ እንግዲህ ሀይሚ ትናንትና ይቻታሉ አደነጋገጧ ምንም የሰራችው ስራ እኮ የለም። እንደ ሰው ልጠይቀው ነው የሄደችው። ዳኒን ግን ዳኒ ወጥመድ አዘጋጅቶ ሶሲ እህቱ ጋር ደዊ እያሉ አለች። እንዲ ውሸቷን ነው ዳኒ ጋር ደውላ ሀይሚ እንዳለች ነግሯት ከዚያ በወጥመዱ አስገባት ማለት ነው። ለብሩኬ ደግሞ ደካማ ጎኑ ማናት? ሀይሚ ናት። ሀይሚ ደግሞ እንዳያችኋት ሄዱንታ በጣም የሚያጠቃልች ናት። በጣም ትቱ በጣም ሄዱንታ የሚያጠቃልጅ የሰው ነገር በጣም የሚያማት ልጅ ስለታመመ እነሱ ግን እዛ ሴራቸውን እያሰሩባቸው ነው። የእውነቴን ነው የምላችሁ። እና እኔ የምለው ዓይናችሁን ግለጡ፣ ሀይሚና ብሩኬ ዓይናችሁንም ልባችሁንም ግለጡ። ሀይሚ ራሱ ልብሽንም ዓይንሽም ገጠሽ ዳኒ የተባለ ሰው ጋር አትሂጅ፣ በእናትሽ ሀይሚ፣ እሱ እያጠመድሽ ነው፣ መልካም ጎንሽን እየተጠቀመ ወጥመድ ውስጥ እየከተተች ነው። የትናንትናው ቪዲዮ ቤተሰቦች፣ በጣም ነው የከነከነኝ። ዛሬ ደግሞ ሀይሚና ብሩኬ የሚመጡ ሳይግባቡ ተለያዩ። አሳዝንም። ያኔ እንደዛ ተቃቅፈው ሰላም የሚባባሉ ልጆች ዛሬ ሀይ ሀይ ነው ሰላምታቸውና ምንም ቢሆን ሀይሚና ብሩኬ በጣም ደስ የሚሉ የፍቅር ጊዜዎች ያሳልፋቸዋል። የእውነት እኛ ራሱ ብሩኬ ጸጉሯን ሲበትን የሀይሜ ሲያናዳት የእውነት እንዲህ ደስ እኔ ኮ ብሩኬና ሀይሚ ጸባቸው ራሱ ይናፍቀኛል። የፍቅር ጸባቸው ከዳኒና ከሶሲ በፊት የነበረው ያ ነገራቸው ራሱ ይናፍቀናል። ምንም ቢፋጩ ማለት ነው። እና ሀይሚና ብሩኬ ንቁ፣ የእውነት አይናችሁንም ክፈቱ። ብሩኬም ሶስት የምትባል ሴት ጓደኛ አታስፈልግም። ሀይሚም እንደዛውና እነዚህ ልጆች ነገር ግን